መጽሐፍ ቅዱስ ክርስቶስን የተቀበሉትንም ይጨምራል? ክርስቶስን ማይተቀበለ ምን ሆን ተሳደብ አልተሳደበም። መንፈስ ቅዱስን አለመሳደብ ምልክቱ ኢየሱስን መቀበል ነው። ተቀበላቸዋል፣ በ በቃ አልተሳደባቸውም። ምን ማለት ነው መንፈስ ቅዱስን መሳደብ? በክርስቶስ ያመነ ሆኖ ይቅር አይባልለትም ማለት። አንድ ጊዜ አንድ ወንድሜ ነግራቸዋለሁ። ምሳ ሰዓት ላይ ቤቴ መጣ እና ሱሪ ሁሉን ይንቀጠቀጣል እና እጄን ሁሉ አልታጠም። ምንድነው አልኩት በር ከፍቼ አይ በቃ እኔ መጨረሻ እርምጃ ከመውሰዴ በፊት አንተን ላናግርብያ። ምንድን ነው? የምን እርምጃ ምንድን እኔ ድሮ በቃ በጌታ ባልነበርኩ ሰዓት፣ በአለም ላይ ባልነበርኩ ሰዓት፣ በቃ ሙልጭ አድርጌ ነው እኔ እግዚአብሔር የሰደብኩት። እና አሁን ጠዋት ላይ ማቴዎስ ወንጌልን ሳነብ፣ አይሰራለትም ይላል። ከዛ ሄጄ ደህንነት ያስተማረኝ ሰውዬ ነበር እና ሄጄ ይህን አነበብኩኝና ፈራሁ እና እንዴት ነው አልኩ። ሰድበኸዋል አለኝ። አዎ በቃ አይሰራኝ። ስለዚህ እኔም አይሰራኝ ከሆነ ቁርጤን ለወቅና በቃ አለም ላይ ጨፍሬ ጨፍሬ ነው እንግዲህ ገብቶሃል እንዴ? ጀን ወጤን ሳልታጠብ ነው። ጌታን ተቀበልሃል? አዎ፣ አልተሳደብክም። እኔ ተሳድቤያለሁ። ዝም ብለህ ሂድ ሂድ። መንፈስ ቅዱስን መሳደብ ምን ማለት ነው? ኢየሱስ እሱ ክርስቶስ እንደሆነ አለማመን ነው እንጂ እናትክን፣ አባትክን ማለት አይደለም። ይሰማል ኢየሱስ የሕያው እግዚአብሔር ልጅ እንደሆነ መሲህ እንደሆነ ያላመነ ሁሉ ኃጢአቱ አይሰረይለትም። ስለዚህ የሚገርማችሁ እንኳን እናንተ እንኳን የቅድሞ ወንድሜ ቀርቶ ሙስሊሞች እንኳን ኢየሱስን እስካሁን አልሰደቡትም። እንዴት እድል አላቸው? ብዙ ብዙ አገልጋዮች እችን ጥቅስ ለክፋታቸው ይጠቀሙበታል። እዛን እንደፈለገ የጌታ መንፈስ ነው እንዲያለ የጌታ ብሎ እያጨበረበረ፣ ይሄ ነገር ግን መንፈስ ቅዱስ ነው። አንተ መንፈስ ቅዱስን የሚሳደብ ኃጢአቱ አይሰረይለትም። አንዳንዶ ቸርች ውስጥ እየተሯሯጠ በናታችን ላይ እየዘለለ አንተ፣ አደብ ግዛ፣ መንፈስ ቅዱስን አትሳደብ። አንዳንዱ ልሳንህ የፈጠራ ልሳን ነች ሲባል እንዴ ልሳንም ብዙ ጊዜ ትቃወማለህ፣ ለምን መንፈስ ቅዱስን ትሳደባለህ? ልሳን ሌላ መንፈስ፣ መንፈስ ቅዱስ እኮ አምላክ ነው። ቋንቋ አይደለም። ቋንቋና ሰጪውና ስጦታውን ለዩ እንጂ አዮ ልሳን ራሱ መንፈስ ቅዱስ የሚመስለው ሰው አለ። አይደለም ምን አይደለም፣ ምን ሙልዬ ኦኬ። ልሳን እራሱ መንፈስ ቅዱስ የሚመስላቸው አሉ። በጭራሽ አይደለም። በሻን ቋንቋ ነው። መንፈስ ቅዱስ መለኮት ነው። እንደ አብና እንደ ወልድ መንፈሳዊ አካል ያለው የሚሰገድለት ፈጣሪ ነው። ፈጣሪያችን ነው። መንፈስ ቅዱስ ሁሉን የሚችል የአምላክ መንፈስ ፈጠረኝ። ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ። ፈጣሪያችን ነው። መንፈስ ቅዱስ እንደ አብና እንደ ወልድ ሁሎ አካል ያለው መንፈሳዊ አካል ማለት ፐርሶናሊቲ ያለው እኔነት ያለው ሂ የሚባል ኢትዝ ሳይሆን ሂ ኢዝ የሚባል ነው። ሂ ኢዝ የሚባል ነው መንፈስ ቅዱስ ማለት ነው እንጂ የሆነ አየርም አይደለም የሆነ የሚወጥርም ነገር አይደለም። ወቷል የሆነ ገፍትሮ ጥሎክ ውህር ስትጠሩኝ መጥቼ ከእንደገና ገፈትራቸዋለሁ ብሎ የሚሄድ አይደለም። ከእኛ ጋር ያለ አምላክ ነው፣ እግዚአብሔር ነው መንፈስ ቅዱስ። በአጭሩ መንፈስ ቅዱስ እግዚአብሔር ነው። ስለዚህ መንፈስ ቅዱስ መሳደብ የሚለው ምንድን ነው? ይኸውላችሁ፣ እኛን በተመለከተ እንዲህ ተብሎ ተጽፏል። አገልጋዮችን በተመለከተ ወይም ክርስቲያኖችን በተመለከተ እግዚአብሔር በአገልጋዮች በእኛም በአንተም በሁላችንም ውስጥ በሚያደርገው ነገር ሁሉም ክርስቲያን የመጠራጠር መብቱ የተጠበቀ የትኛውን ፓስተር፣ የትኛው ሐዋርያ በሚያደርገው አገልግሎት ምልክቶች፣ ድንቆች ሁሉም ክርስቲያን የመጠራጠርም የመመርመርም መብትና ግዴታ አለበት። መንፈስ ቅዱስን መሳደብ ግን ኢየሱስ ክርስቶስ የእግዚአብሔር ልጅ ለመሆኑ ማስረጃ ለመስጠት መሲህ እንደሆነ ማስረጃ ለመስጠት ኢየሱስ በሕይወት ዘመኑ የሰራቸውን ምልክቶችን ድንቆችን በእግዚአብሔር ኃይል የመሲህነት ማስረጃው ሳይሆኑ በአጋንንት ኃይል ነው የሰራው፣ ማለት ግን ኃጢአት እንዳይሰራ ያደርጋል። ኢየሱስ ምልክቶች ድንቆች የሰራው ሊያስገርም ነው፣ ሊያስደንቅ ነው ነው ወይስ ምንድነኝ? ነው ይሄው እኔ መሲህ ነኝ፣ ይመጣል የተባለው የእግዚአብሔር ልጅ እኔ ነኝ። ኦኬ ፈሪሳውያን መጡ ምልክቶቹን ድንቆቹን። እሺ መሲሁ። ሌሎቹ ምን አሉ? ሲቪሉ ህዝብ መሲሁ ቢመጣ ከዚህ በላይ ምልክት ያደርጋል እንዴ? ይሄ ነው መሲሁ። ቀሳውስቱ ምን አሉ? እሱ በአጋንንት አለቃ ነው ምልክት ድንቅ የሚያደርገው። ስለዚህ እሱ ምን አይደለም መሲ አይደለም። ኢየሱስ ምን አለ? እኔስ በእግዚአብሔር ጣት ነው ይሄንን የማደርገው በመንፈስ ቅዱስ ነው። ስለዚህ እኔን መስደብ ትችላላችሁ። መሲህ ለመሆኔ ማስረጃ እየሰጠ ያለውን ነገር ግን እኔ ስጋ ለብሻለሁ፣ እውነት ነው። እናንተን መስያለሁ። ቀሚስ አርጌ፣ ጮፈሬ ጫማ አርጌ፣ እናንተ ነው መስለው። እሱ ግን አምላክነቱ ይኸውና እየተገለጠ ነው። ስለዚህ አምላካቸውን ወይም ምልክትን እያደረግ ያለውን እሱን መቃወም አደገኛ ነገር ነው። ስለዚህ ኢየሱስ ክርስቶስ በምድር ላይ በሕይወት ዘመኑ የሰራቸውን የመሲህነት ማስረጃ ምልክቶች፣ ድንቆች ሁሉ በአጋንንት ኃይል ነው የሰራውና መሲህ አይደለም የእግዚአብሔር ልጅ አይደለም የሚል ሰው የዚችን የሕይወት ዘመን እድሉን ተጠቅሞ ወደዚህ እምነት እስካልመጣ ድረስ ኃጢአቱ ለዘላለም አይሰረይለትም። ኦኬ ያ ጥቅስ ለኢየሱስ ብቻ እየተሰጠ ነው። እኔ አሁን የሆነ ነገር ባደርግ የሞተ ባስነሳ መሲ ነኝ እንዴ መሲ ነኝ እንዴ የመሲነት ማስረጃ ነው። እኛ እኛ እኛ ጋር የሚሆነው ነገር ሁሉ እሱ ሌላ ነው አላማው ኢየሱስ ግን ያደርግ የነበረው ወይ በሽተኞች ኔ መጥቀም ወይ ነገሮች ነገሮችን ለማለት ለማለስ ያን ሁሉ የሚያደርገው እኔ የእግዚአብሔር ልጅ ነኝ ለማለት ባታምኑ ያያችሁት ነገር ሁሉ ይፈርድባቸዋል የሚል ነው። ስለዚህ ኢየሱስ ባደረጋቸው ምልክቶች፣ ድንቆች፣ በምልክቶቹ በድንቆቹ ምክንያት ኢየሱስ የእግዚአብሔር ልጅ እንደሆነ የማያምን ሰው ሁሉ ኃጢአቱ አይሰረይለትም። ይሄን ጥቅስ ቸርች ላለው የምልክት ስጦታዎች መጠቀሚያ ማድረግ ማንም ሰው አይችልም። ጥቅሱ የሚያወራው ስለ ቸርች አገልግሎት አይደለም። ቸርች ውስጥ ያለውንስ አገልግሎት ቸርች ውስጥ ያለውን አገልግሎት የሞተ የሚነሳ አጋንንት የሚወጣ በሽተኛ የሚፈወስ አንደኛ ዮሐንስ ምዕራፍ አራት ቁጥር አንድ በተሰጠን መመሪያ መሰረት ይስተናግዳል። ምን? ልጆች ሆይ ወዳጆች ሆይ መንፈስን ሁሉ አትመኑ። አንድ መጽሐፍ ቅዱስ ነው የጣለበት ግዴታ፣ አትመኑ። አንድ የአለማመን መብት የተጠበቀ ነው። ሁለተኛ ይልቁንስ ይልቁንስ መናፍስ ከእግዚአብሔር ሆነው እንደሆነ መርምሩ። ምን በሉ? መርምሩ፣ አንዳትመኑ። ሁለተኛ ምን በሉ? መርምሩ። መርምሩ ካለ መመርመሪያው አለ ማለት ነው። እሱም የእግዚአብሔር ቃል። ለምሳሌ ትንቢት የሚለውን ሲዲን አዳምጡት። ትንቢት የሚለው ሲዲ ላይ በተለይ ሰባተኛው ኦር ሰባተኛው ሲዲ ስምንተኛው ሲዲ ላይ እዩት። እስቲ ለምሳሌ ትንቢትን ራሱ ከእግዚአብሔር ለመሆኑ ቸርች ውስጥ የሚፈጸምን ነው። መስጊድ ውስጥ ትንቢት የለም። ቸርች ውስጥ የሚፈጸመውን ትንቢት ከእግዚአብሔር ነው አይደለም ብሎ ለመመርመር መርምሩ ካለ መመርመሪያዎች አሉና፣ መመርመሪያዎቹን እዛ ላይ አስቀምጫለሁ። ያችን መመርመሪያ ብቻ ነው ሲዲ ላይ ስላወጣው አንዳንድ ነቢያት የተቆጡት ለምን? ሰው እነዚህን መመርመሪያዎች ከያዘ የሞተን ብታስነሳ በዛ ነው ቼክ የሚያደረግ እና፣ አትሸውደውም። ብሩን አትዘርፍም። ሚስቱን አትቀማም ነቄ ነው። አስፈራርቶ መኖር ቀረ ማለት። አይ በመስፈርቱ መሰረት የዚህ ሁሉ ህዝብ ኃጢአት ይቅር ይባላል፣ ተንሽ አንቺ ተንሽ ያንቺ ግን ለዘላለም ይቅር ይባላል አይደል? ያላት አይደል? ልጅቷ ምንድነች? ነበራችሁ። ልጅቷ ምን አለች? ብድግ አለች፣ ውሸታም እግዚአብሔር አባቴ ነው፣ ጠላቴ አይደለም። ይሄ ከራስ ነው፣ ይሄ ከራስ ነው። አየ አየ መስፈርት አለ። ማንም ማንንም ተነስቶ አካኪ ዘረፍ የለም። ረጎራው ለደርግም አልጠቀሙ እዛ ጋር ካልጠቀመ እዚህ ጋር መጥተ ረጎራው የለም። በእግዚአብሔር ቃል መሰረት ይስተናገዳል ማለት ነው። የእግዚአብሔርስ መጫወቻ አይደለም፣ መቀለጃ አይደለም። ስለዚህ እሱ ለነገሩ እሱ ዘመን እያበቃ ይህን ይመስላል መንፈስ ቅዱስን መሳደብ ማለት ኢየሱስ ክርስቶስ በሕይወት ዘመኑ የሰራቸው የመሲህነት ማስረጃ ምልክቶች ድንቆችን በእግዚአብሔር መንፈስ ሳይሆን በአጋንንት ኃይል ነው የሰራው እና እሱ መሲህ አይደለም የሚል ሰው በእርሱ በአያመን በኃጢአቱ ይጠፋል። ቸርች ውስጥ የሚፈጸመው ደግሞ ሌላ መመሪያ አለ። ጳውሎስ አንድ መመሪያ፣ ዮሐንስ አንድ መመሪያ ይሰጠን ማለት ነው። ጳውሎስ ሁሉንም ምን በሉ ይላል ፈትኑ፣ ቴስት አድርጉት። ቆሮንቶስ ላይ ደግሞ ትንቢት የሚናገር ቢኖር አንዱ ትንቢት ሲናገር ጉባኤው አሜን ይበል ይላል። ይበል አንዱ ሰው ትንቢት ሲናገር ሌሎች እስፔሻሊ የቤተክርስቲያን ክርስቲያን መጽሐፍ ቅዱስን ያውቃሉ የሚባሉ ሰዎች ምን ያርጉት? ሌሎች ጀጅ ያርጉት፣ ሌሎች በጉዳዩ ላይ መጽሐፍ ቅዱስ ፍርድ ይስጡበት ግስጡበት የቀድሞ ለምሳሌ አንዱ ትዝ ይለኛል። ገና ስንጀምር ትንሽ ነበርንና መጣ ከነሚስቱ፣ ሚስቱ ነው የመጣው መጣ መጽሐፍ ቅዱስ ምናምን ይዟል እየጸለን ያለ በመሀል እግዚአብሔር አንድ ነገር ያሳኛል የሆነ ሰውዬ መጥረጊያ ይዞ ቆሻሻ ሲጠርጋ ያለው፣ ጌታ ሆይ ምንድን ነው? አንዳንዱ እዛው አይቶ መቼ እንደጠየቀው ሁሉ አላውቅም። ካየህ እኮ ትንሽ ስጠይቅ አያለው እያልኩ ጠየኩት። ጌት መጣ ስጠይቅ አልሰማህ። ጌታ ሆይ ምንድን ነው? እየጠይቀ የዚህ ከተማ ቤተ ክርስቲያናትን ሁሉ እንደ ቆሻሻ ጠርግ ጥያቸዋለሁ። ያለችኝ እቺ ቤተ ክርስቲያን ብቻ ነች አይደል? ወዲያው ከመረከ እዚህ ቁጭ ካለ ከምን ማን አጥም ሁሉም ደግነቱ ትንሽ ነን፣ ትንሽ ሰው ነው። ስፒከር የለም። እኔ ለእነሱም አልሰሙንም አስቆም ነው። ለምን እግዚአብሔር በዚህ ቤት በዚህ ሀገር ላይ ብዙ ቸርቾች ያሉትም በምን መሰረት? በዚህ ቃል መሰረት። ስንት ነው ቸርች? አንዲት ሚጠረግም ማይጠረግም ብለው የለም። ለሁለት አይከፈልም። ምናስተምረውን እናስተምረው። ሊያፈርስብን ከሆነ ሴጣ?

ቀረዛ ባህታዊ የተመዘገዘጉ ዘንበ ወደ አራት ኪሎ ላይ ሲሉ እሳቸውን እንኳን ዝንበሉ ብለናል። እንኳን ኮት አርጎ ሊሸው ደንቀር። ከዛ በኋላ አስቆሙ። ስናስ ቆሞ ደፍተሩን ምን ሰብስቦ ወጣ። በሩ ላይ ሆነና የግቢው በርጋት ይቺን ቤተ ክርስቲያን ትጠረጋለች ይላል አለ። ግን ይኸው ሰውየው ራሱ ተጠርጓል መሰለኝ። የለም አይታማ። በነገራቸውን ላይ አንዳንድ ሰዎች በጨፈኑ ቁጥር ጥሩ ነገር አያለ። ስለዚህ ከእግዚአብሔር አይደሉም። በጨፈኑ ቁጥር ቅጠል ቀጠ እርግፍ እርግፍ ሲል አያለ። ምንድን ነው ስል ህዝብ ይራገፋል። የሆነ መቃብር ነገር አያለ፣ ሬሳ ሳጥን አያለ፣ ድንኳን ሲተከል አያለ። በቃ እነዚህ ሙሉ በሙሉ ከእግዚአብሔር አይደሉም። የእግዚአብሔር መንግስት ባህሪው አይደለም። እግዚአብሔር ሰው የመጨረስ ፕሮግራም የለውም። ሰውን ከዓለም ጠርቶ ውጦ ብሎ ቸርች ካመጣ በኋላ መጣሽ አዳሚ ቸርች አለ ፈጅሽ አለ ጨርሳለ መጣ ከጆተኒ ተራ ከጫተራ እስቲ ምንም ቢሆን ከድሮ ይሻላል ለእግዚአብሔር እግዚአብሔር ሊያጠፋኝ ቢቀለው እዛ ያለው ያጠፋኝ ነበር። አሁን በ- ምን ቢሆን ይሻላል። አሜን። መጽሐፍ እንዲላል ሮሚያም 5 ላይ ገና በኃጢአታችን ሙታን ሳለን እግዚአብሔር በልጁ ከልጁ ጋር ህይወትን ሰጠን። ስለዚህ ገና በኃጢአታችን እያለን በገዛ ልጁ ሞት ከታረቀን፣ አሁንማ እንዴት ይልቁን በህይወቱ አንድንን። ስለዚህ በእምነት ብቻ ከሆነ የጸደቅ ነው፣ በጌታችን በኢየሱስ ክርስቶስ በእግዚአብሔር ዘንድ ሰላምን እንያዝ። ምንን እንያዝ? ፒስ፣ ሻሎም ከነ ሙሉ ጥቅማጥቅሙ ማለት ነው።